ሰበር ዜና ሶሪያ አይኤስን ለመዋጋት የተመሰረተውን አሜሪካ መር ጥምረት ልትቀላቀል ነው ይህንን በዜናችን የምንመለከተው ይሆናል በሌላኛው ሰበር መረጃችን ብሪታንያ ቤልጅየም ውስጥ የጸረ ድሮን መሳሪያዎችና ባለሙያዎች አሰፈረች ሰላም ጤና ስትልኝቻናል የቤተሰቦች ቀደም ሲል ያስደመጥኳችሁን ሁለት ሰበር መረጃዎች ዝርዝራቸውን የማስደምጣችሁ ይሆናል እስከ መጨረሻው አብራችሁ ይቆዩ ሶሪያ የኢስላሚክ ስቴት አይኤስ ቡድንን ለመዋጋት የተመሰረተውን ዓለም አቀፍ ጥምረት እንደምትቀላቀል አንድ የትራምፕ አስተዳደር ከፍተኛ ባለስልጣን አረጋገጡ። ይህ ስምምነት በአሜሪካ የመካከለኛው ምሥራቅ ፖሊሲ ላይ ትልቅ ለውጥ እንደሆነ ተነግሯል። ውሳኔው ይፋ የተደረገው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሶሪያ ፕሬዚዳንት አህመድ አልሻራ ጋር በዋይት ሀውስ በተገናኙበት ወቅት ነው። በአሜሪካ ታሪክ ውስጥ የሶሪያ መሪ ጉብኝት ሲያደርግ ይህ የመጀመሪያው ነው። የሶሪያው ፕሬዝዳንት ከፎክስ ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ላይ ጉብኝቱ ሶሪያ ከአሜሪካ ጋር በትብብር የምትሰራበት አዲስ ዘመን አካል መሆኑን ተናግረዋል። ትራምፕ በበኩላቸው እስከ ቅርብ ጊዜ ድረስ በአሜሪካ መንግስት የሽብርተኝነት ዝርዝር ውስጥ ለነበሩት አዲሱ የሶሪያ ፕሬዝዳንት አልሻራ ያላቸውን ድጋፍ ገልጸዋል። በውሳኔው መሰረት ሶሪያ አይኤስን ለማጥፋት የተቋቋመውን ዓለም አቀፍ ጥምረት የምትቀላቀል ዘጠናኛ አገር ትሆናለች። ጥምረቱ ኢስላሚክ ስቴት ተብሎ የሚጠራ ቡድን የቀሩ አባላትን ለማጥፋት እና ወደ መካከለኛው ምስራቅ የሚደረገውን የውጭ ታጣቂዎች ዝውውር ለመግታት ያለመ ነውም ተብሏል። ከዚህ በተጨማሪ የአሜሪካ መንግሥት መስሪያ ቤቶች በሶሪያ ላይ የተጣሉትን የኢኮኖሚ ማዕቀቦች ለማንሳት የሚወሰዱ አዲስ እርምጃዎችን ይፋ እንደሚያደርጉ እንዲሁም የአገሪቱ ሕግና አሰራሮችን በተመለከተ ለኢንቨስተሮች የተገዥነት ማብራሪያ እንደሚያቀርቡ አንድ ከፍተኛ ኃላፊ ተናግሯል። በቀድሞ የሶሪያ መንግስት ላይ ማዕቀብ ለመጣል በአውሮፓውያኑ 2019 የወጣው የሲዛር ሕግ ለ180 ቀናት እንዲታገድ የሚያደርግ ውሳኔ በትራምፕ አስተዳደር እንደሚተላለፍም ተገልጿል። ትራምፕ ከስብሰባው በኋላ በዋይት ሀውስ ለጋዜጠኞች ማብራሪያ በሰጡበት ወቅት ሶሪያ እጅግ የተሳካለት ሀገር ሆና መመልከት እንፈልጋለን ብለዋል። የአገሪቱ መሪ ይህን ሊያደርግ እንደሚችል አምናለሁ ሲሉ ተደምጠዋል። ከአውሮፓውያኑ 2012 ጀምሮ የሶሪያ እና አሜሪካ ዲፕሎማሲያዊ ግንኙነት ተቋርጦ ቆይቷል። አሁን ግን ሶሪያ በዋሽንግተን የሚገኘውን ኤምባሲዋን መልሳ እንድትከፍት ተፈቅዶላታል። ትራምፕ እና የሶሪያው መሪ ሲገናኙ ይህ ለሶስተኛ ጊዜ ነው። ግንቦት ላይ ከገልፍ ኮፕሬሽን ካውንስል ጉባኤ ጎን ተገናኝተው የነበረ ሲሆን መስከረም ላይ ደግሞ በተባበሩት መንግስታት ጠቅላላ ጉባኤ ወቅት የራት ግብዣን ታድመዋል። በዋይት ሀውስ የተደረገው ጉብኝት ከዚህ ቀደም በጂሃዲስትነት ይታወቁ ለነበሩት ሶሪያ መሪ ግዙፍ የገጽታ ለውጥ ነው። አልሻራ ከጥቂት ዓመታት በፊት የአልቃይዳ ቅርንጫፍ መሪ የነበሩ ሲሆን ኋላ ላይ ግን ግንኙነታቸውን አቋርጠዋል። እስከ ተያዘ አውሮፓውያኑ 2025 ድረስ ሀያት ታሕሪር አልሻም የተባለው ታጣቂ እስላማዊ ቡድን መሪ ነበሩ። አሜሪካ ይህንን ቡድን በአሸባሪ ድርጅትነት ፈረጃ፣ እንዲሁም መሪው ያለበትን ለጠቆመ ሰው 10 ሚሊዮን ብር ሽልማት አቅርባ ነበር። ከአራት ወራት በፊት ግን የአሸባሪነት ፍረጃው ተነስቷል። ባለፈው ሳምንት ደግሞ የአሜሪካ ግምጃ ቤት አልሻራን ከልዩ የዓለም አቀፍ አሸባሪነት ዝርዝር አውጥቷቸዋል። አልሻራ የሶሪያ ፕሬዝዳንት ከሆኑ ወዲህ አገሪቱን መልሶ ለመገንባትና በህዝብ ዘንድ ያላቸውን ገጽታ ለማደስ ሲሰሩ ቆይተዋል። ለ13 ዓመታት በተካሄደው ጦርነት የወደመችውን ሶሪያን መልሶ ለመገንባት የውጭ ድጋፍ አግኝተዋል። ትራምፕ አስቸጋሪ ጊዜ አሳልፏል ሲሉ ስለ ሶሪያ ፕሬዝዳንት ተናግረዋል። አስቸጋሪ ጊዜ ካሳለፍ ግድል አይኖርህም ብዬ አምናለሁም ብለዋል። ባለፈው ሳምንት በቤልጅየም የአውሮፕላን ማረፊያዎችና የጦር ሰፈር ጭምር ድሮኖች በብዛት መታየታቸውና በረራዎችን በረራዎች ማስተጓጎላቸውን ተከትሎ ብሪታንያ የጸረ ድሮን የአየር ኃይል ባለሙያዎችንና እና መሳሪያዎችን ወደ ስፍሮ የላከችና ያሰፈረች መሆኑ ተገልጿል። የብሪታንያ የጦር ኃይሎች አዛዥ ሰር ሪቻርድ ናይቶን ባለፈው እሁድ ቤልጅየምን ለመርዳት ባለሙያዎችና ጸረ ድሮን መሳሪያዎችን እልካለን በማለት ስጋቱ ከየት የሚምጣ ከየት አገራቸው የኔቶ አባል ከሆነ አገር ጋር የሚቆም መሆኑን አረጋግጧል። ወታደራዊ እርዳታ የሰጠው ባለፈው ሐሙስ ምንጫቸው ከየት እንደሆነ ያልታወቁ ድሮኖች የቤልጅየምን የአየር ትራንስፖርት ካወቁና በጦር ሰፈሮች ላይም ማንዣበባቸው ከተረጋገጠ በኋላ የቤልጅየም መንግስት ባቀረበው ጥያቄ መሰረት መሆኑ ታውቋል። ቀደም ብሎ ጀርመንም እንደዚሁ ወታደራዊ ባለሙያዎችን፣ መሳሪያዎችን ወደ ቤልጅየም የላከች መሆኑ የተገለጸ ሲሆን ፈረንሳይም በተመሳሳይ ባለሙያዎችን በመላክ ለቤልጅየም ድጋፏን እያሳየች መሆኑ ተገልጿል። የሩሲያና ዩክሬን ጦርነት ከተጀመረ ወዲህ እንደ ስዊድን፣ ፊንላንድ የመሳሰሉ የሰሜን አውሮፓና ኖርዲክ የኔቶ አባል አገሮች የአየር ክልል ላይ ድሮኖች ሲታዩ የነበረ ሲሆን ባለፈው ሙስ በቤልጂየም የአየር ክልል የታዩት ድሮኖች ግን የአገሪቱን የአውሮፕላን ጣቢያዎች ለተወሰነ ጊዜም ቢሆን ያዘጉና ስጋትም የፈጠሩ ነበሩ። ድሮኖቹ ከየት እንደመጡ በትክክል አይታወቅም ቢባልም ብዙዎች በዩክሬን ጦርነት ምክንያት ከኔቶ እና የአውሮፓ ሕብረት አባል አገሮች ጋር ፍጥጫ ላይ ያለችውን ሩሲያን ዋና ተጠያቂ ያደርጋሉ። በተለይም በቤልጅየም ባንኮች ያለውንና በህብረቱ እንዳይንቀሳቀስ የተደረገውን በብዙ ቢሊዮን የሚቆጠረውን የሩሲያ ገንዘብ ለዩክሬን ለማስተላለፍ መታቀዱ አውሮፓን በተለይም ቤልጅየምን የድሮን ጥቃት ማስፈራሪያ እንዲደርሳ ሳያደርግ እንዳልቀረ በብዛት ይነገራል። የጀርመኑ የመከላከያ ሚኒስትር ቦሪስ ፕሪስቶሪስም እሳቸውን ቤልጅየሞችም እርምጃውን ከዚህ ጋር የተያያዘ ነው ብለው እንዲያምኑ ነው ሲናገሩ የተሰሙት። ሁላችንም በዚህ መልክ ነው የምንረዳው። በቤልጅየም ያለመረጋጋትና ፍርሃት ለመፍጠር ታስቦ በሩሲያኖች የተደረገና ንብረታችንን ከነካችሁ ወዮላችሁ የሚል ማስፈራሪያ ለመላክ ነው በማለት ሁኔታውን ከዚህ ውጭ መረዳት እንደማይቻል አስታውቋል። ሩሲያ በአውሮፓ ባንኮች የሚገኘውን ንብረቷን ለዩክሬን ለማስተላለፍ የሚደረገው ጥረት ህገወጥና ተራ ዘረፋ ነው በማለት ያስጠነቀቀች ቢሆንም በቤልጅየምም ሆነ በሌሎች ሀገሮች ላይ ግን ምንም አይነት ድሮ እንዳላሰማራች ነው ግልጽ የምትሰማው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩቶ ግን ሩሲያ ለአውሮፓም ለዓለምም የደህንነት ስጋት ምንጭ መሆኗን ነው ደጋግሞ የሚገልጹት። ያጋጠመን ስጋት ተጨባጭ ነው። ሩሲያ ለአውሮፓና ለዓለም ሰላም ጭምር ስጋት ነች። ከቻይና ከኢራን እና ከሰሜን ኮሪያ ጋር ነው እየሰራች ያለችው። የዋሃዎች መሆን የለብንም መዘጋጀት አለብን በማለት በተለይ ለኔቶ አባል አገራት ግልጽ ጥሪ አስተላልፈዋል።